ደግሞ በዚህ አጋጣሚ መናገር የምፈልገው በየቪዲዮም ሆነ በየቦታው ስሜን አትጥራ፣ የምሬን ነው። በቃ ለማንም ሰው ስሜን የሆነ ሜንሽን እያደረግ ባታወራ ደስ ይለኛል። እና በጣም እየፎከርክ ነው አሳይሻለሁ፣ ምናምን እኔ ምን እንደምታመጣ አላውቅም። በመፎከር ምንም አይገኝምእና የእኛን ሁኔታየእኛን ተግባር ምናምን ትተህ ግን አንተኛን ለማስማማት ብዙ እየጠርክ ነበረ ምናምን። ትናንት እራሱ እንደዚያ ወደ ተኸኝ ተረጋግቼ ምናምን እንደው አይተኸኝ ከሆነ አላውቅም። ቪዲዮውንም አይተኸው ከሆነ ፈገግ ለማለት እየሞከርኩ ነበር። አጠገቡ ሲደርስ በቃ የሆነ ነገር ነው የሚያናድደኝ። ሀይሚ ግን አራቱን ልጆች አንመለሰችልኝም ነበር። ሁለቱን ትስተኛ ሁለቱም ሴት ይሆኑልኝ። እሺ ጥራውን ብቻ ላኪልኝ ግን ኧረ ብሩኬ ኧረ ብሩኬ በሀይሚ የልደት ቀን የኔም የልደት ቀን ነው ስትለው በቃተኝ በቃተኝ አላለም እንዴ? በሀይሚ የልደት ቀንማ እንዴት ያንቺ የልደት ቀን ሊሆን ይችላል? እማይሆነውን እነ ሀይሚ በየቦታው ደግሞ ስሜ መንሽናት አድርገኝ ምናምን አለች ማለት ነው። ተናደሽበት እኮ ነው ሀይሚ አደለ? እንደ ተናደሽበታል፣ ግን ተወችዋለች። ምን ይደረጋል? አንዳንድ የፈኪ ቤተሰቦች ችግራችሁ ከኔ ምንድን ነው ምንድናወ በግድ አውሪ ነው እንዴ? በግድ ተናገሪ ነው ልናገር፣ ላውራ። አሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴናችሁ? ውድ ቤተሰዎች፣ ያለው ላችሁት ዛሬ ሀይሚና ብሩኬ ማለት ነው። በቃ ተጫረሱ፣ ተጫረሱ ብዬ ነበረ። ብሩኬ ከሌላ ሴት ጋር ሲመጣ እንዳለ ጠዋት ላይ እኮ ወረዳችሁበት። ደግነቱ ቪዲዮ ምንም ነገር የለውም ለክፉ የሚሰጥ አይደለም። ግን ጠዋት ላይ ፖስት ባደረገው ላይ እንዳለ ወረዳችሁበት። ግን አደነኳችሁ፣ የሀይሚና የብሩኬ ደጋፊዎች በጣም ነው ያደነኳችሁ። ብሩኬ ሲያጠፋ ብሩኬ ላይ ተወርዱበታላችሁ፣ ሀይሚ ስታጠፋ ሀይሚ ላይ ተወርዱባታላችሁ። ያ ማለት በቃ ትክክለኛ ወዳጅ ናቸው። እናንተ በቃ ሲያጠፉ እንዲስተካከሉና አብረው እንዲሆኑ እንዲታረቁ ነው የምታደርጉት፣ የክፋት አይደለም። ያንን ነው ያየሁትና የተረዳሁት ከኮሜንታችሁ እንዴ ትናንት እኮ ብሩኬ ብሩኬ ታጋሹ፣ ትግስተኛው፣ ትግስቱ ምናምን እያላችሁ ከዛ ከሌላ ሴት ጋር ዱቅ ሲል፣ እንዴ ማን እንደ ሀይሚ፣ ማን እንደ ሀይሚ፣ ከሀይሚ ውጭማ ሌላ ናይ ምናምን ነገር። አቤት፣ አቤት፣ አቤት! የምር ትለያላችሁ። ጎበዝ፣ ጎበዝ ናችሁ እና በጣም ነው ያደነግኳችሁ። ይሄ ነው በቃ ትክክለኛ ወዳጅነት፣ እንደዚህ ነው። ሲያጠፉ በቃ ጥፋታቸው በሚገባቸው ልክ ነው የምትቆጧቸው፣ የምትመክሯቸው፣ የምትናገሯቸው እና በጣም የእውነት እንደምትወዷቸው ነው የተረዳሁት። ሲቀጥል ደግሞ ማለት ነው ሀይሚ ብሩኬን የትም ቦታ ሜንሽን እንዳታደርገኝ ስሜን ምናምን እያለች ነበረ። ኧረ እባክሽ በስበቡ ሜንሽን አድርገኝ እያለች ነው። እንዴ ሀይሚ ተንጂ ያስታውቅብሻል፣ ብሩኬ እንደምትወጁ ያስታውቅብሻል። እሱ ካልጠራሽ እንደውም ማለት ነው የበለጠ ነው የምትናደጁ። ስለዚህ አይተውሽም፣ እሱም ደግሞ አይተውሽም። እኔ ዘመሽነ ሳልጠራ መዋል አለ። ሳልጠራ ውዬ ማደር አልችልም አለ ማለት ነው። እንደገና ደግሞ ያልመለሽልኝ ስጦታዎች ሁለት ሰዎች ሁለት ልጆች አሉ እነዛንም መለሽልኝ፣ በቃ ልክ እንደ ስጦታው ብሏል ማለት ነው። እንግዲህ ግድክ ነው ጽሩ፣ ሀይሚና ብሩኬ ማለት ነው። በቃ ይሄ ነገር ቋጩት፣ ቋጩት ረ ቤተሰቦቻቸው አዘኑ። በነገራችን ላይ ብሩኬ፣ አትዘኑ፣ አትበሳጩ ያላችሁት ሰው ቤት ነው አንድ ቤት ነው ምትሉት እና እናንተን ማናደድም ማበሳጨትም አንፈልግም። ስለዚህ በዚህ ልክ አትናደዱ አትበሳጩብን፣ እንደገና ደግሞ አትዘኑብን። በዛ ላይ ደግሞ አትሳደቡ። እናንተ ስለተሳደባችሁ ምንም የሚቀየር ነገር የለም። የምታገኙትም የምታጡትም ነገር የለም። ስለዚህ አትሳደቡ። ስትሳደቡ ራሳችሁን ነው የምትጎዱት ተብላችኋል ማለት ነው። ምክር ስሙ፣ ምክር ስሙ። እንድትበሳጩባቸው እንድትናደዱ፣ እንድትሳደቡ አይፈልጉም። ስለዚህ አትሳደቡ። እውነቴን ነው የምላችሁ ዝሩ ሀይሚና ብሩኬ በቅርብ ይታረቃሉ። እንደውም ለልደቷ ቀን ይታረቃሉ ብዬ ይጠብቃለሁ፣ እንጠብቃለን። ሀይሚ ደግሞ የኔን ፕሮፋይል ለብሰው እኔን የሚሳደባሉ፣ የብሩኬን ፕሮፋይል ለብሰው ብሩኬን የሚሳደባሉ ምናምን ስትል ነበረ። በነገራችን ላይ እነዚህ ሰዎች እኮ የሚሳደቡት ጠልተዋቸው አይደለም ስለሚወዷቸው ነው እንጂ የጠላችሁ ሰው እኮ የእናንተን ፕሮፋይል ማድረግ ይቅርና እናንተ ቤት ለራሱ ድርሻ አይልም። እና ያው አትቀየሟቸው፣ እናንተ ቢሆን አትቀየሟቸው። እነሱ በተናገሩት ልክ ደግሞ እልክ ውስጥ አትገባቡ። እልክ በጣም ብዙ ነገሮችን ያበላሻልና ሰው እንግዲህ፣ ማክሰኞ አዲስ ነገር እንጠብቃለን። ወደ ራሴ ጉዳይ ስመጣላችሁ አንዳንድ የፈኪ እናቶች የሚባሉ እኮ አሳደዱኝ አሳደዱኝ። በቃ የትም ቦታ ሄጄ ኮሜንት ሳደርግ ስድብ ነው፣ ቤት መተው ስድብ ነው፣ ቲክታክም ስድብ ነው። አረ፣ ወይኔ አረ፣ ወይኔ! እንደው ምነው በቀረብኝ ፈኪ ፈኪ ባላልኩ ቢቀርብኝ። ስወል ላይ ተጸጸትኩበት፣ ተጸጸትኩበት ፈኪ ፈኪ አልኩበትን ቀን ማለት ነው። እንደ አስተሳሰባቸው መልካቸው ጥቁር ድቡልቡል ድንጋይ የመሰሉ ሰዎች እኮ ናቸው፣ ከእናትና ከአባት ተፈጥሮ። ሰው እንዴት የሰው እናትና አባት ይሳደባል? የሰው እናትና አባት እንዴት ይሳደባል? ለዛውም የፈኪ ፕሮፋይል አድርጋችሁ፣ ለዛውም ሴት ሆናችሁ፣ ለዛውም የልጅ እናት ሆናችሁ እናንተ ቤተሰብ የላችሁም፣ እናት የላችሁም። የሰው እናት የምትሳደቡት እኔ እናቴን ስለተሳደባችሁ ነው። ደንግጬ ተውኩት ባለፈው። ለራሱ በፈኪ ላይ ልሰራ ይበቃ፣ ደግፊያትም ነቅፊያትም አልሰራም። እናቴን ስለተሳደባችሁ ማለት ነው ትቼ አለፍኩኝ። ግን እናንተ አታርፉም። እሷን ባልጠራሁበት ቦታ ለራሱ ትገኛላችሁ። ምን አገባችሁ? በእርግጥ በግልጽ አማርኛ ዩቱብ አትስሪ፣ የማዳም ሽቀላ የማዳም ስራ ይበቃሻል። ምን አገባችሁ? ስለ እኔ ዩቱብ መስራት አለመስራት ምን ያገባችሁ? እናንተ ጎዳና እንደ ጎዳና ላይ ወድቆ ያደገ ልጅ እንኳ ለራሱ ማለት ነው የሰው እናትና አባት አይዛደብም። ብልግና ነው። የሰው ደካማ ጎን አይነካም። እኔ በቤተሰቦች አልደራደርም። እናንተ ቤተሰቦችን ተሳደባችሁ ብዬ እኔ ደካማ ጎናችሁን ልጃችሁን፣ ወይ እናትና አባታችሁን መሳደብ አልችልም። እንደዚ አይነት አስተዳደግ የለኝም። ጨዋ ያሳደገ ቤተሰብ ነኝ። አልሐምዱሊላ እናትና አባቴ ቆንጥጠው ነው ያሳደጉኝ። እናንተን ግን በቃ ትልቁንም ትንሹንም እየዘለፋችሁ ያደጋችሁ ሰዎች ናችሁ። እዚህ ጋ መጣችሁ፣ የሰው እናትና አባት የምትሳደቡት። ምን አድርግ ነው የምትሉኝ? እዴ ምን አድርግ ነው የምትሉኝ? አልገባኝም። ወላሂ አልገባኝም። ምን አገባችሁ? ምንስ ብሰራ ሲጀመር ማለት ነው። እንደውም በፈኪም እሰራለሁኝ በፈኪም እሰራለሁ። ትምጣ ብቻ ትምጣ፣ ትስራ፣ እሰራለሁ። እስኪ ያኔ በምን እንደምታስቆሙኝ ያለው። በነገራችን ላይ ያ ብሉ ካርጋ ሰናብታችኋለሁ። እንደዚህ አይነት ተሳዳቢ በተለይ እናት እና አባት የምትሳ እኔን እንደፈለጋችሁ መሳደብ ትችላላችሁ። አይ ዶንት ኬር፣ ግን እናት እና አባት አይሰደብም አይሰደብም። በተለይ አሁን አንቺ ሀያት ሰለምቲዋ የምትባዩ ማለት ነው ለምን እንደሆነ አላቅም። ይህን ስም ይዘሽ የምትዞሩ አይገባኝም። ሀያት ሰለምቴ ብሎ የሚሳደብ ሰው ለመጀመሪያ ጊዜ በህይወቴ አንቺ አጋጠምሽኝ። ሀያ ሰለምቴ ብለሽ በየቦታው እየሄደች የስድብ ስድብ ስድብ የስድብ ናዳ ያውዝ ብለ ሰለምቴ እኮ እኔ ማውቀው ማለት ነው፣ ዲኑ ላይ ሃይማኖቱ ላይ ነው ፎከስ ያደርግማ የሚማረው እንጂ፣ በየቦታው የሄደ ሰውን እያሳደደ የሚሳደብ አይቻላቅም። ተማሪ ወይንስ ሌላ አላማ ኑሮች ነው ሀያ ሰለምቴ ብለሽ የምትዞረው? ለምን ሲጀምር ሰለምቴ ማለት ነው። ሰለምቴ መሆኑ ለራሱ መናገርም ማሳወቅም አይፈልግም። በቃ እምነቱን ያጠናል እምነቱን ይማራል። ተማሪ ከስድብ ይሻልሻል። ትምህርቱን ሃይማኖቱ እንዲገባሽ በደምብ ቁጭ ብለሽ ብትማሪ ይሻልሻል ከምትሳደቢ። ሌላኛው አንድ ጥቁር ድቡልቡል ድንጋይ ትመስላለች። አውዝቢላ ነች ስድቧ። በቃ እናትና አባትን ነው የሚሳደቡ። ሰራሉ ብዙ ናቸው። ብዙ ናቸው። ለዛውም እኮ ደግሞ የፈኪን ፕሮፋይል ለብሰው ምናምን ገጭ ብለው ምናምን ነው የሚሳደቡት። አታፍሩም? ለምን በራሳችሁ ፕሮፋይል አትሳደቡ? በጣም ብዙ ደከማችሁ፣ ለፋችሁ፣ ምናምን ፈኪን እንድናገር ፈልጋችሁ ነው። አስመሳይ አስመሳ አስመሳ አሁን አልነበረም እኔን አስመሳይ ማለት ያለባችሁ እኮ አሁን ፈኪና አህሙ ስላልመጡ አይደለም እኮ እኔን አስመሳይ ማለት የነበረባችሁ። በፊት ላይ እኮ ሂባዬ የኔ ቆንጆ የኔ ውድ እያላችሁ እኮ ስትከተሉ ነበረ አሁን ፈኪና አህሙ ስላልመጡ እኔ ምን ላድርጋችሁ? ምን ላድርጋችሁ? እኔ እኔ ምን እንዳደርግላችሁ ፈልጋችሁ ነው እኔ የምትሳደቡት? በየቦታው እየሄዳችሁ ከፈለኩኝ ፈኪን እደግፋታለሁ ከፈለኩ አህሙን እደግፋለሁ። ደግሞ በእኔ ምክንያት አህሙን አትስደቡት። እኔ አህሙ አህሙ አህሙ ትያለሽ ምናምን መብቴ ነው ብል ማለት ነው ዩቲዩብ ቻናል የሚታወቀው በሱ ነው። ስለዚህ የሱን ስም እሱ እስካልከለከለ ድረስ የሱን ስም ማንሳቴ አይቀርም። ግን ከሌላ ነገር ጋር አያይዛችሁ ምናምን ልጁ ላይ መንገድ እንቅፋት አደርድሩበት። የሬ ዩቱብ ቻናል የሚታወቀው በአህሙ ነው። አህሙ ባለ ሁለት አይ ነው። ዩቱብ ቻናል እየለመደው ነው። ሌላ ነገር እስከሚለምድልይ ድረስ እጠቀምበታለው ስሙን በቃ። በዛ ላይ ደግሞ በጣም አስብለታለው። ጨዋ ልጅ ነው፣ በቃ ጨዋ ልጅ ነው። አንድ ቀንም ክፉ ተናግሮ የማያውቅ መልካም ስለፈኪም መልካምነት እኮ ቢሆን ኢሳም አይደለም እኮ የተናገረው ኢሳም እኮ ትናንት መጥቶ ነው የተናገረው። አህሙ እኮ ነው የእሷን ስም የቀየረላት። ወረተኛ ሁላት ሆኑ። ዞሮ ብዙ እንድናገር አትገፋፉኝ። ለምን እንደምጠሉኝም ደግሞ ነግራችሁኛል እኮ። አሁን እንድናገርላችሁ አይደለም። አሁን ሌላ ሰው ጋር ሄዶ ሲሰራ ለምን አልተናገርሽም? ለምን እንደዛ አይነት ቪዲዮ ሰራ? መጨረሻ በግልጽ አማርኛ እኮ ነግራችሁኛል። ግን ካለ ምክንያት አይደለም ብዬ ተናገራለሁ። በቃ በምክንያት ነው ያንን ቪዲዮ የሰራው ። ስለዚህ በቃ ተውን አ